ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። ታላቅ የተቃውሞ ሰልፍ ጥሪ በዋሽንግተን ዲሲ በአማራ ሕዝብ ላይ እየደረሰ ያለውን የዘር ማጥፋት ለማስቆምና በፋሽስቱ አብይ አህመድ አሊ የሚመራው ጨፍጫፊው አገዛዝ በጦር ወንጀሎች በንጹዋን ላይ ለተፈጸመው ማንነት ተኮር የዘር ማጥፋት ወንጀል፣ የዘር ፍጅት ወንጀል፣ ረሃብን እንደ ጦር መሳሪያ በመጠቀም ወንጀል፣ ንጹዋን አማሮችን በማንነታቸው በጅምላ እስር ቤት ባሰቃቂ ሁኔታ በማጎር ወንጀሎች ተጠያቂ ለማድረግ ማርች 20 ከቀኑ 9 ሰዓት ኤኤም ኢስተርን ታይም ላይ በዋሽንግተን ዲሲ ስቴት ዲፓርትመንት ፊት ለፊት በመገኘት ተቃውሞ እናሰማ በጋራ ድምፃችንን በማሰማት ለተጎጂዎችና ለቤተሰቦቻቸው ፍትህ እንዲሰጣቸው እንጠይቃለን አዘጋጆች ዲሲ ታስክ ፎርስ ዋ ፋና ጋሻ አማራ ሞዋ ተዋዶ አማራ ትንሳይ ግሎባል አማራ ኮሌሽን አማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት እዝ የተሰጠ መግለጫ። የአማራን ህዝብ እንደ ህዝብ እንዲጠፋ ለማድረግ ሲሰሩ የነበሩ አካላት መንግስታዊ ስርዓት መርና ተቃውሞ አሰራርን በመከተል እንደሆነ ይታወቃል። ይህን በመከተል ላለፉት 50ና 60 ዓመታት በተለያዩ መንግስታት አሰራራቸውን ተከትለው የአማራን ህዝብ ከቀየው ሲያፈናቅሉ፣ ሀብት ንብረቱን ሲያወድሙ፣ በጅምላ ሲያስሩ፣ ደብዛው እንዲጠፋ ሲያደርጉ፣ ከስራ ሲያባረሩ፣ ፖለቲካዊ ክህደት ሲፈጽሙ፣ የአማራን ህዝብ ጥያቄ ሲንቁ፣ ሲገድሉና የህልውና አደጋ ውስጥ እንዲገባ ሲያደርጉ ቆይተዋል። በአሳለፍናቸው ሁለት ዓመታት ጀምሮ በአማራ ህዝብ ላይ ግልጽ ጦርነት የታወጀ በመሆኑ በአዋጁ ምክንያት የአማራ ፋኖ በተለያዩ አደረጃጀቶች ውስጥ ሆነን ስንታገል መሰንበታችንም አይዘነጋም። በመሆኑም የአማራ ፋኖ ወሎ እዝ ከተመሰረተ ጀምሮ ተቋማዊ አሰራርን በመከተልና አሰራሩን በማዘመን ጎጥ ሳይለየን አማራዊ ሴብን በማንገብ በጠላት ላይ ጀብዱ በመስራት ለአማራ ህዝብ ቀርቶ ይህን ሥርዓት ለሚጠሉ ኢትዮጵያውያንና ለቀጠናዊ ሀገራት ሁሉ ትልቅ ተስፋ መሆኑን ያስመሰከረና የታመነ ግዙፍ አደረጃጀት ነው። ስለሆነም ጠላትን ለመከላከልም ሆነ ለማጥቃት ድርጅታዊ ወይም ተቋማዊ አሰራርን ተከትሎ ተገኝቶ በምህር እና በተልኮ አሰጣጥ ቅቡልነት ሲኖር እንደሆነ በመረዳት እዛችን ከዚህ በፊት የነበረውን መዋቅር በማሻሻል ወደፊት የሚሰጠውን ተልኮ ለመፈጸም ሁሉም መምሪያዎች የተሰጣቸውን ኃላፊነት እንዲወጡ ይበልጥ ለማጠናከር ያመች ዘንድ የተቆማችንን መዋቅራዊ ማሻሻያ እንደሚያስፈልግ ታምኖበታል። እንደሚታወቀው የአማራ ፋኖ ወሎ እዝ ለጠላት አስፈሪ፣ ለትግል ታማኝና ጽኑ፣ ለህዝብ ኃላፊነት የሚሰማው ቀይ መስመሩን አማራነትን በማድረግ ከተነጣጣይ አንድነት እና መሰል መሪዎች በማስቀመጥ ሲታገልና ሲያታግል የነበረ በደምና በአጽም የተመሰረተ የህዝብ ተቋም ነው። በመሆኑም በቀጣይ እነዚህን እና መሰል መሪዎችን በማስቀጠል የህዝባችንን ስቃይና የአምባገነኖችን እድሜ ለማሳጠር የትግላችንን ግብ ለማሳካት ድርጅታዊ አሰራርን በመከተል ለአንድነትም ሆነ ለአማራ ህዝብ ጥቅም ሲባል መክፈል ያለብንን ዋጋ ሁሉ ለመክፈል ድርጅታችን ያምናል፣ ይሰራልም። በዚህ መሰረትም ከዚህ በፊት የአማራ ፋኖ ወሎ እዝ ተብሎ ሲጠራ የነበረው እዛችን ይህ መግለጫ ካወጣንበት ቀን ጀምሮ የስም ማሻሻያ በማድረግ የአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት እዝ ተብሎ እንዲጠራ በሙሉ ድምፅ አስድቀናል። ስለሆነም እዛችን በውስጡ ባሉት ሶስት ኮሮች ማለትም የቤተ አማራ ኮር፣ የምክት ኮር እና የንጉስ ሚካኤል ኮር እንዲሁም ተወርዋሪ ኮማንዶ ሻለቃን ጨምሮ የአፋህድ ወሎ ቤተ አማራ ጠቅላይ ግዛት እዝን መዋቅራዊ ማሻሻልን በማድረግ የመምሪያው ኃላፊዎችን እንደሚከተለው ይፋ አድርገናል። የአፋህድ ወሎ ቤተ አማራ ጠቅላይ ግዛት እዝ የስራ አስፈጻሚ መዋቅር፣ አንደኛ ዋና አዛዥ አርበኛ ኮሎኔል ፋንታውን መዋቤ፣ ሁለተኛ ምክትል አዛዥ አርበኛ ተመስገን አለባቸው፣ ሶስተኛ ዘመቻ መምሪያ መቶ አለቃ ክንዱ ደምሴ፣ አራተኛ ወታደራዊ አስተዳደር አርበኛ ኢብራሂም አህመድ፣ አምስተኛ ፋይናንስ ኃላፊ አርበኛ መምህር ኃይሌ ጌትነት ሌሎችም የመምሪያ ኃላፊዎች በቅርብ ቀን የምንገልጻቸው መሆኑን እናስታውቃለን። በመጨረሻም የወጣንለትን የትግላችንን ዓላማ ለማሳካት፣ የህዝባችንን ፍላጎት ለማሟላት፣ ገዳይ ስርዓቱን ለመደምሰስና ስር ነቀል ለውጥ ለማምጣት የሁላችንን ትብብር ስለሚያስፈልግ የትኛውም የፋኖ አደረጃጀት ውስጥ ያላችሁ ከአንዳንድ የሸፍጠኛ አመራሮች በመለየት በአማራዊ ሕሳቤና ተቃውማዊ አሰራርን ተከትሎ ለአንድነት ለመነጋገር ዝግጁ መሆናችንንና ጥሪያችንንም በዚህ አጋጣሚ በአማራ ህዝብ ስም ለማስተላለፍ እንፈልጋለን። አንድነት ኃይል ነው። ድል ለአማራ ህዝብ፣ ድል ለአማራ፣ ድል ለኢትዮጵያ። አፋድ ወሎ ቤተ አማራ ጠቅላይ ግዛት እዝ መጋቢት 2017 ዓ ም በዛሬው እለት በሰሜን ጎጃም ዞን ደቡብ አቸፈር ወረዳ ታድራ ከተማ ራሱን የመከላከያ ሰራዊት ብሎ የሚጠራው ያገዛዙ ጦር ቤት ለቤት እየዞረ እድሜያቸው ከ15 ዓመት ጀምሮ ያሉ ህፃናትና ወጣቶችን እየለቀመ ጫማቸውን በማስወለቅ ምርኮኛ ናችሁ በማለት ወደ ሰሜን አቸፈር ሊበን ከተማ ለዶክመንተሪ ፕሮግራም ወስዷቸዋል። በዚህ ሂደት እየተከታተሉ ልጆቻችንን ልቀቁልን ያሉ ወላጆችም ተደብድበዋል። ዝክረ ሰማዕታት፣ ሻለቃ ውባንተ። በእርግጥ አማራ ጀግና የማፍራት ችግር የለበትም። ብዙ ብዙና ብዙ ጀግኖች የአማራ ህዝብ ገብሯል። ሻለቃ ውባንተ አባተ የጎንደር አማራ ካፈራቻቸው ጀግኖች መካከል አንዱ ነው። ሻለቃ ውባንተ ከሀገር መከላከያ ሰራዊት ጀምሮ የአማራ ልዩ ኃይል ብሎም የፋኖ ትግል ውስጥ ተዋግቶ አዋግቶ አልቆስሏለም። በፋኖ የህልውና ትግል ውስጥ እርሱ ያልተዋጋበት የአማራ ግዛት የለም። ሻለቃ ውባንተ አይደለም ወዳጆቹ ይቅርና ጠላቶቹ እንኳን ጀግንነቱን ይመሰክሩለታል። አሁን ባለው የፋኖ ትግል ውስጥ ስንት ጀብዱ የሰራ ነበር። ነገር ግን የትግል ቀበኞች በተደጋጋሚ ጊዜ ያልሰሩበት ስም የማጥፋት ዘመቻ የለም። ዛሬ የሻለቃ ውባንተ የተሰዋበት አንደኛ ዓመት የሰማዕትነት መታሰቢያ ነው። ስላደረክልን ስለከፈልክልን ዋጋ ሁሉ እናመሰግናለን። የአባት አርበኞች የምረቃ ፕሮግራም በይፋት ተካሄደ። በሸዋ ጠቅላይ ግዛት በይፋትና ጥሙጋ አውራጃ ራሳ ቅጠና ስር ካሉ የተለያዩ ቀቢሎች የተውጣጡ አባት አርበኞች ለውራት የተሰጣቸውን ተጨማሪ ወታደራዊ ስልጠና በማጠናቀቅ ዛሬ መጋቢት 10 2017 ዓም የምረቃ ፕሮግራማቸውን አካሂደዋል። የተመረቁት አባት አርበኞች ለአማራ ህዝብ የህልውና ትግል መስዋዕትነት በተቀበሉ ጀግኖች ስም የተሰየሙ ሲሆን፣ ይህም በሁለት ብርጌዶች ተዋቅሯል። ይህም አርበኛ ቄስ ደረጀ ብርጌድ እና አርበኛ አግኝተ ማንደፍሮ ብርጌድ ተብለው ሲሰየሙ ተመራቂ አባት አርበኞች በዚህ የልውና ትግል መስዋዕትነትን በተቀበሉ ታጋዮች ስም በተዘጋጀ ቲሸርት በደማቅ ሁኔታ የምረቃ ፕሮግራማቸውን ተካሂዷል። የአማራ ፋኖ ህዝባዊ ድርጅት አፋድ በአርበኛ መከታው ማሞ የሚመራው ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ሁሉም ቀጠናዎች ለተጀመረው የልውና ትግል የጀርባ አጥንት የሆኑ አባት አርበኞቻችን ዛሬም እንደ ትላንቱ ከነ ሙሉ አባታዊ ጀግንነታቸው ወራሪውን የጠላት ኃይል በመፋለም ዘመን ተሻጋሪ ጀግንነት ስራ እየሰሩ ይገኛሉ። በአባት አርበኞች የምረቃ ፕሮግራም ላይ ከድርጅት አምራሩ ጀምሮ በየደረጃው ያሉ ከፍተኛ አምራሮች የተገኙ ሲሆን ይህን ፕሮግራም ለየት የሚያደርገው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ያወረደውን አዲስ የቀጠናዊ ዝውውር መመሪያ ተቀብለው ከመርሃ ቤቴ አውራጃ በመነሳት በይፋት አውራጃ ቀጠና የተገኙት የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር አጼ ዳዊት ክፍለ ጦር ወደ ቀጠናው በገቡበት ቀን ላይ መሆኑ ነው። በዚህ ፕሮግራም ላይ በክብር እንግድነት የተገኙት የአጼ ዳዊት ክፍለ ጦር የህዝብ ግንኙነት ዘርፍ ኃላፊ ፋኖ መምህር ወርቅ አፈጽኮ አባቡ ለተመራቂዎቹ የእንኳን ደሳላችሁ መልእክት ያስተላልፉ ሲሆን፣ ለተመራቂዎቹም ወቅታዊ የትግል አቅጣጫን በተመለከተ በድጋሚ መልእክታቸውን አስተላልፈዋል። በመጨረሻም በዚህ የስልጠና ሂደትና በህዝቡ አስተዳደር ጉልህ ሚና ለነበራቸው ለተለያዩ ባለድርሻ አካላት የእውቅና ሽልማት በመስጠት ፕሮግራሙ ተጠናቋል። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ኢንስቲትዩት ዳይሬክተር በመሆን ያገለገሉት ዶክተር ኤልሳቤጥ ኦልደ ጊዮርጊስ ከዚህ ዓለም በሞት ተለዩም። በኮኔል ዩኒቨርሲቲ እና በኒውዮርክ ዩኒቨርሲቲ ከፍተኛ ትምህርታቸውን የተከታተሉት ዶክተር ኤልሳቤጥ በሸገር ሬዲዮ፣ በሸገር ካፌ ፕሮግራም በሥነ ጥበብና ታሪክ ጉዳዮች ላይ በተደጋጋሚ በመቅረብ እውቀታቸውን አካፍለዋል። በስራ ከቆዩበት በተባበሩት አረብ ኤሚሬትስ ሻርጃ ከተማ ማረፋቸውም ተሰምቷል። የዶክተር ኤልሳቤጥ አስክሬን ወደ ኢትዮጵያ ለማምጣት ዝግጅት እየተደረገ መሆኑም ተነግረዋል። ለዶክተር ኤልሳቤጥ ወልደ ጊዮርጊስ ወዳጅ ዘመዶች ሁሉ 1888 ሬዲዮ መጽናናትን ይመኛል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም። 1888 የአማራ ድምፅ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3ት ሰዓት የሚሰራጭ የአማራ ሕዝብ የትግል ድምጽ ነው።